ወተሽሀዱ አርጅሉን ቢማካኑ የክሲቡን አለአላህ የቅያማ ቀን መናገራችንም ይታገዳል። የቅያማ ቀን ዱኒያ ላይ አጭበርበራለች፣ ባላ ላይ አጋርታለች፣ ወደ ዙሙ ተጣርታለች፣ ደንሳለች፣ ጨፍራለች፣ አባልታለች፣ አናክሳለች። ይታሸጋል የቅያማ ቀን። የዛን ቀን ማን ይናገራል? ቆዳ ይናገራል፣ ጸጉር ይናገራል፣ እግር ይናገራል፣ ሁሉ ነገር ይናገራል። ስለዚህ ያቃታል። ቃላ ፈማ አብሚልተፊሃ ይለዋል። አላ ምን ሠራ እስኪ ዱኒያ ላይ ብዙ ኒዕማዎችን ሰጥቼ አለሁ ከእናት ሆድ ውስጥ ጀምሮ አስቡት። የአላህ እንክብካቤው አንድ ዶሮ አስራ ምናምን እንቁላል ታቅፋለች። ያ የተዘጋው እንቁላል ዶሮ ካላቀፈችው ለምግብነት ነው የሚያገለግሉ። እኛስ ፊዙልማቲን ተላት አለ አላህ በሶስት ጨለማ በእናት ሆድ ውስጥ በማፀን ውስጥ በእንግዴ ልጁ ውስጥ በሶስቱ ውስጥ አላህ ትንፋሽ እንዳያጥረን አድርጉ። ምግብ ይሄ በየቀኑ የሚያመላልስ ወይ ኦርደር ተደርጎ የሚደርስበት ቦታ አደለም። እዛ ቦታ ላይ አላህ ተንከባክቦ የሰው ልጅ ምንም ሳይሆን፣ ጆሮ ሳይጎድለው፣ አይን ሳይጎድለው፣ እግር ሳይጎድለው እያንዳንዱ የሚያስፈልጉን የሆኑ ቀዳዳዎች እንኳን ሳይጎድሉ አላህ ወደ ውጭ እንብጡኒ ኡመሃቲኩም ላተዕለሙነ ሸይአ አላህ አላህ ከእናታችሁ ማዕፀን ውስጥ ያወጣችኋል፣ ምንም አታውቁ ነው። እናቱን ለይቶ አያውቅ አባቱን አያውቅ። ከዛ በኋላ አላህ በእናቱ ልብ ውስጥ ፍቅርን ጥሎ፣ በአባቱ ፍቅርን ጥሎ ጡዝ ከላይ እንዲያመልጭ ያደርገዋል። አላህ ልጁ ጠጋ ሲላት ቧንቧ አልተከለ ቆጣሪ የለም፣ የሚከፈት የሚዘጋ ልጁ ጠጋ ሲል እንዲጠባ ያደርገዋል። አላ አስቡት ያላ ጸጋና ኒዕማ። ከዛ በኋላ እየተንገዳገደ እየተንገዳገደ እየተንገዳገደ ከወተቱ ምናምን እያለፈ እያለፈ የሆነ ነገር መቅረስ ይጀምራል። ከዛ በዳዴ ከዛ በእግር ከዛ እየወደቅ እየተነሳ ይደርሳል። ከዛ በኋላ ደግሞ ይሄ ሁሉ ኒዕማ፣ አላ የቂያማ ቀን ያመጣለታል። ይህን አርጋለ አርጋሃል፣ ቃለ ፈማ አምልተ ፊሃ ይለዋል። አላ ይጠይቀዋል ምን ሰራህበት? እሺ፣ ምዝጋና ከተግባር ጋ ምዝጋና ከምን ጋ ነው? ከተግባር ጋ ነው፣ ከስራ ጋ ነው። አማ ለማመዝገንማ ከእስላም ውጭ ያሉም ሰዎች እኮ ፈጣሪ መዝገን ብሎ ወደ ላይ ቀና ያደርጋል። ውጤት አለው። መስመሩን ስቷል። መስመሩን የሳተ ምዝጋና ይባላል። ቃለ ቃተልቱ ፊከ ሀተስቱ ሽት ይለዋል። አያችሁ አይደል? እንዲህ በአንተ መገድ እኮ ተጋደልኩኝ፣ ይኸው ይሄ ውሹ ገብቶ በካራቴ መምታት ምናምን እኳ አደለም የዕድሜ ልክ ስራት እኳ አደለም። አንገት መስጠት፣ እንዲህ አንገቴን ሰጠው እኮ ያላ ይለዋል። አለ ከደብት ውሸታም። አላህ ያስዋሸውን ሰው ማን መጥቶ እውነተኛ ያደርገዋል? ማንም ስፖክ ይስረቅ ምንም ይስረቅ ይታሰር፣ ታስሮ ሀያ ዓመት አስር ዓመት ይፈረድበት፣ አልሰረቀም እውነተኛ ነው በስተት ነው የተያዘው ብሎ ለማስፈታ ጥረት የሚያደርጉ ሰዎች የሉ አሉ። ጥረታቸው ይሳካላቸዋል አይሳካላቸውም? ይሳካላቸዋል። የቂያማ ቀን አላህ አንተ ውሸታም ያለውን ሰው ማን ነው ከውሸቱ ነፃ የሚያደርገው? ማን ሙልኩል የውም ይላል አላህ። ንግሥናው ለማነው? እስኪ ዛሬ እስኪ ውጣ የሚችል ሰው ፋይቱ ላይ ግባ ነው የሚለው፣ አላህ ማንም ይችል የለም። ዝሙቱ፣ ሌብነቱ፣ ሽርኩ ስለበዛ ምድር በራሷ ጊዜ ስትጠነጥቅ፣ የመሬት እንቅጥቃጤ አይታችኋል። ሚዲያ ላይ የሚለቀቀው መሬት በራሷ ጊዜ ስንጠቅ ትላለች። ማን ሰነጠቃት? የዘረጋት እሱ ነው። ሲፈልግ ይሰነጥቃታል፣ ይውጣሃል። አንተን እዛ የት ገባ? የፈለገውን ያዛል አላህ። ወታደሩ ነው ለዚህ ነው ዝሙት ዚና፣ ፈሳድ፣ ራቁት መሄድ፣ ወለድ መብላት፣ ዘካ መከልከል፣ ሰላቶቹ ሲዘነጉ፣ መዚዶቹ በሸረኛ ሰዎች ሲያዙ እንዲህ አይነት አደጋዎች ይበዛል። ይጮሃል መልስ የለም። ይንቀጠቀጣል ይንቀጠቀጣል ይንቀጠቀጣል ይንቀጠቀጣል። አይገባውም። አንዳንድ ሰው ወደ ጥናት ነው የሚገባው። አካባቢው ችግር አለ ዳገት የለም ረቅጦ ሚይዝ ቦታው ምናምን እያሉ ፍልስፍና ውስጥ ይገባሉ። ፊ ቁሉቢሂም መረዱን ፈዛደሁሙላሁ መረዳ። አላላ ካፊሮች በቀልባቸውም በሽታ ስላለባቸው ምንም አይገባቸው እቺ መሬት መንቀጥቀጥ በራሳችን እኮ ነች ትገባለች። ነገም አንተ ቤት ከነገ ወዲያ ትመጣለች። እያንዳንዱ ጋር ትደርሳለች፣ አትቀርም። እሳት ይነዳል፣ ማንም አያጠፋውም። ይሄ የእሳት አደጋ ቢጮህ ቢጫጮህ ጨርሶ ነው የሚቆመው። ለምን ሽርኩ አለ? ለምን ዘካ አይሰጥም? ለምን ሌብነቱ አለ? ቅቤው ሙዝ ነው፣ በርበሬው ቀለም ነው፣ ወተቱ ውሃ ነው ባዶ። የህፃናቶች ኒዶ ላይ ፌክ ይሰራሉ፣ መድኃኒት ላይ ፌክ ይሰራሉ። ይነዳል

እንዲያርጌልህ፣ እንዲያርጌልህ፣ እንዲያርጌልህ እንዲያቃት ያደርገዋል። ፈአረፋ ያቃት አለይህም ቃለ ፈማ አምልተ ፊሃ ምን ሰራ ኡስታዝ ቁርአን ግማሹን ሰብሮ ግማሽ የሚቀሩ ሰዎች አሉ። ድምፃቸውን ብቻ ለሰው ለማሳመር በየመስጊዱ የሱዳን ቅርአት የሱዳን አይነት ሰላት የሚያሰግዱ ሰዎች አሉ ተብሎ ይሰበሰብላቸዋል። የአላህን ቃል ቢሰብሩት ምን ቢሉት ጭንቃቸው አይደለም። የሚያስጨንቃቸው ድምፃቸው ሰው ቀልብ ላይ ገባ አልገባም። ሀታ ኳላ ብትነግራቸው መመለስ አይፈልጉም። ከተመለሱ ድምፅ ይጠፋባቸው በሱዳንኛ የሚቀራው በሱዴስኛ የሚቀራው በሹሬምኛ የሚቀራው በማሄርኛ የሚቀራው የሰው ቃል ነው እንዲ፣ የሰው ድምፅ ነው እንዲ። የምታብበው ጭንቀቱን ለድምፅ ነው አብዛኛው ሰው። አማ ቁርአን ይሰበር አይሰበር ጣጣው አደለ። ይኸው እነዚህ ሰዎች ድምፀኛው፣ ያ ኡስታዝ፣ ያ ቃሪ እንዲባልላቸው የሚያደርጉ ራሳቸው የሚቀርሱ ሰዎች አሉ። ኡስታዝ ነው ኢማም ነው ከፊት ለፊት ካሜራ ያደርግና አላሁ አክበር እያለ አስተካክሎ እዛ እያዩት ነው። ሰዎች በየረመዳኑ ላይ በላያቸው አብዛኛው የሱፊ ድምፅ ነው። አብዛኛው ድምፅ የራስህን ያዝ። የራስህን ድምፃችን አሳምረን ቁርኣን መቅራት እንዳለብን ተናግረዋል። ግን የራስህን ያዝ። በምችለው ልክ ጉሮሮን አሰምጥ እንቀው። አንዳንዶቹ የሱዳን እንቀራለ ብሎ አፋቸውን ይከፍቱታል ሙሉ። አንዳንዶቹ የሱዳይስን አይችሉትማ። ጭንቅ ነው ይሄ። ከጀርባ የሆን ነገር አለ። መስጊድ ነው የገባ ነው። በቃለ ተዓለምቱ ልዕልማ ወዓለምቱ ይላል። ዕልምም ታምር ያለው ድሮ ሀገር ቤት ቆጮ በቡና ነበር የሚጠበሰው። ጮጋራን ይጠብሳል ሲወርድ ጠብሶ ነው የሚወርደው። አንዳንድ ውስታዞች ነበሩ ደም የሚሸኑ በጣም ተቸግሩ። ጠዋት ካለኸበት ካደርከበት ቤት ትንሽ ቆጮ በምጣድ ይጠብሱና ከአንድ ቡና ጋር ይሰጡሃል። የምትበላው ማታ ለማስተማር ከአስር በኋላ ስትመለስ ነው የምትቀምሰው። ያንን ዒልም ተምሮ የተማሩ ሰዎች ውጤታቸው ፍላጎታቸው ያለን ፊት ነው ያለን ፊት ከሆነ አህለን ወሰህለን። አማሪያ ካለችበት ቀርቼ መጣሁ ሀፍዤ ናሁ ሰርፍ

አንዳንዶቹ እኮ ኢልማቸው ሲጨምር ሰው መጨበጥ ራሱ ያስጠላቸዋል። አሰላሙ አለይኩም ራሱ ማለት ያስጠላቸዋል። ባዶ በቃ ቀፎ ያደርጋቸዋል። ከላስ ስልክ ራሱ ብደውል አይመለሱልህ። ሸይጣን ይሰቅላቸዋል ላይ አማ ነቢዩ አለ ሰላቱ ሰላም ህፃን ልጅ እጃቸውን ይዛ ታዞራቸው ነበር። ምስቶቻቸውን ከአስር በኋላ ዙሮ ሰላም ብሎ የሚያድሩበት ቤት ይመለሱ ነበር። ነቢዩ ንግግር ሲናገሩ ገብቷቸዋል አልገባም፣ ሶስት ጊዜ ደግሞት ነበር። ነቢዩ ሰላቱ ሰላም ጥሪስ የተጠሩበት ጥሪ ያከብሩ ነበር። ያላህ ነቢይ ምስኪን እንደረሳኑ ዛሬ ንካላ ስረው ቢላቸው ይመጣሉ። ለራሳቸው ትችዋለሁ ሂሳቡ ለአላህ ብለ አፉ በለኝ ረሳሁት ይላል። አውቀው እኮ አይመጣም አይፈልግም፣ እዛ መታየት ሀገዝ። ሀብታሞችም እንደዚህ ናቸው። ቁርአን የቀሩ ዕልም የተማሩ ሰዎች አላህ የቂያማ ቀን ከዘብት ይላቸዋል። ምን አድርጎ ነው? ተአለምተ ልዕልመ ሊዩቃል አሊም፣ አንተ አሊም ነ ፈሲ ፈቂህነ። ስንት አሊም የሚባሉ ሀራምና ሀላል ይናገራሉ። ካይኖች ናቸው ሁማውን ይሸውዱታል። በል እንደውም በቅርብ ምንድን ነው የሰማሁት? አነ ሱፊ ብሎ የተናገረው ሰውዬ ለብቻ ሲያስተምረን አለ አንዱ ምስኪ ተውሂድ፣ ዳዕዋ አድርጉ፣ አብሽሩ፣ ወረቀትም ከፈለጋችሁ እንሰጣችኋለን አለኛል። እሱ እኮ ሱናን ተውሂድ የሚሉ ሰዎች እንዴት እንዴት እንዴት አሽመድምደን በእጃችን ሱፊያ አሸሪያ ስር እናስገባቸው እኮ ነው የሚለው። በፊት ለፊት ውስጥ ይመጣና ደግሞ እናንተ በርቱ ይላቸዋል። አንተና ጌታ ሂድና ተጋደል እኛ እዚህ ቁጭ ብለን እንጠብቃለን እንደማለት አይነት እነዚያ ካይኖች የሰሩት ስራ እኮ ነው የሚሰሩት። እስላም ለእያንዳንዱ ሰው ነፍስ ወቀፍ ስራ ይፈልጋል።

ከወላጅ ከምናምን ተለይቶ ለሁለት ዓመት ይገባል አይደል አንድ ሰው ህብዝ ማታ ቀን እያሐፈዘ ይቆይና የሚቆይበት ምክንያት ግን ውስጡ ላይ የአላህና የነቢዩ ፍላጎት ጀነት አለ አልሐምዱሊላህ ውጤታም ነው ይሄ ግን የፈለገው ምንድን ነው ወጥቶ ቁርአን ቀርቻለሁ እኔ ማሰገድ ይችላለሁ ምናምን ነው ይሄ ነው ይሄ ከሆነ የለም ክሳራ ነው ፈቃድ ቂል ተብሎልሃል በቃ ዓሊም እንዲባል ነበር ይፈልከው አይደል ቃሪ እንዲባል አይደል

በዚህ ቢኬድ ሀብታም ነው። በዚህ ቢኬድ ሀብታም ነው። የአንዳንዱ ሰዎች ሀብት በፊት ለፊት ብቻ ነው ያለው። በፊት ለፊት ያለችዋ ሲያልቅ ያልቃል፣ እጃቸው ባዶ ይሆናሉ። አንዳንዶቹ ደግሞ በዚህም አላቸው፣ በዚህ አላቸው፣ በዚህ አላቸው፣ በዚህ አላቸው። ሀገር ውስጥ ብትል ከሀገር ውጭ ብትል ሀገር ቤት ብትል ከተማ ብትል ሁሉም ቦታ ላይ ዘርተዋሉ። እንዲህ አይነት ሀብት የሰጠው ሰውዬ ደግሞ ይመጣል። ኩሊሂ ከሁሉም አይነት ገንዘብ አላህ ይሰጠዋል። ፈውትየ ቢ ፈአረፈሁ ኒዕመሁ የዋለለትን ውለታ እንዲያውቀው ያደርገዋል። ፈአረፋሃ ያውቃታል

የዘረጋውን መስመር አልተውኩም ይላል ኢላ አንፈቅቱ ፊሃ ለክ ለአንተ ብዬ ወጪ ብሰጥ እንጂ ይላል ቃለ ከዘብት ውሸታም የሀብታም ውሸታም ይሁ አረዱ ሶስት በሬ አራት በሬ እንዲባል ነው የፈለግከው እንጂ ያለ ፊት አልፈለግከም ውሸታም ነው ይለዋል ዝጋፍ አይሉን ይለዋል በግል ሂዳችሁ እሳት በላኝ ልጄ ታመመ ይሄው ካንሰር ይዞኛል ብላችሁ ብጩ አንድ ብር የማይሰጡ ባለ ሀብቶች አሉ መድረክ ላይ ሲወጡ አስር ሺህ ብር ሰጥቻለሁ፣ ይሄው ቼክ ምናምን የሚሉ ሰዎች አሉ። ምንድ ነው የፈለጉት? ሀጂ እንትና ሰጪ ናቸው መባል ይፈልጋሉ፣ ሰዎች ላይ ካላስ በቃ። በየመድረሳው በየመስጂዱ በየቦታው የውዱእ ማድረጊያ ውሃ የለም። መንግስት ለሆነ ቦታ ለሆስፒታል፣ የሆነ ቦታ ጠራ ሲባል ሀጂ እንትና መቶ ሚሊዮን ሰጡ፣ ሀምሳ ሚሊዮን ሰጡ፣ አስራ አምስት ሚሊዮን ሰጡ። ለመስጊድ ይሰጣሉ አይሰጡ፣ ማን ያወራላቸዋል? የአላህን ፊት የሚፈልጉ ሰዎች ናቸው ይህን በድብቅ የሚሰሩት። አማ አብዛኛው ጫጥቃሚ ጮታም ሚዲያ ላይ ነው የሚሰጠው፣ ውስጥ አይሰጥህም ከሰጠህም ሰው እያዩ ነው የሚሰጥ። ደብቀ ብጠይቀው አይሰጥህም። እቺ ሞክሯት፣ በደንብ ነፍሳችሁን ቼክ አድርጓት፣ ደብቃችሁ ምሰጡት እንደሚፈልገው አደባባይ ላይ ዑለማዎች በሁለቱም መስጠት ይቻላል ይላሉ። ሰዎችን ለማነሳሳት ከሆነ ችግር የለውም ይላሉ። ይሄም እንደሰጠ ይቆጠርላል። ግን ሰዎች ብቻ ሰጡ እንዲል ብቻ ቻናል ላይ እንዲወራ ከፈለግ ከስርሃል ከዘብተ ይለዋል። አላ ብውሸታም ወላኪን ፈዐልታ ሊዩቃል ወጀዋት። ሀጂ ሰጪ ናቸው እጃቸው እኮ ሳይዘረጓት አይውሉም እንዲባል ነው የሰጠው። ፈቀድ ቂል ተብሎላል። በቃ በቃ ዱኒያ ላይ ጨረስከ እኮ ምንም አያስፈልግም ይለዋል። አላ ثማ ኡምረ ቢ ሀታ ውልቅ ፊናር ይሄም ይጎጠትና በፊቱ በጀሃነብ ይደፋል። አክረጃሁ ሙስሊም ኢማም ሙስሊም የሀዲስ ቁጥር 195 ላይ ዘግቦታሉ። ሌላኛው እንግዲህ በዚህ ዙሪያ ሶስት ሰዎች ዋሻ ውስጥ ገቡ አሉ ነቢዩ ዐለይሂ ሰላም። ታውቁታላችሁ ዋሻ ውስጥ ገቡና በተጠለሉበት ቋጥኝ መጣችና ዝግት አደረገችው አሉ ነቢዩ ማንም መድረስ አይችልም። አንደኛው መጣና ያ ረብ፣ ወላጆች ነበሩኝ፣ ወተት አልቤ እነሱ አፍላይ ሳይገባ ለማንም አላቀምፅም ነበር። እባክን እቺ ለአንተ ብዬ ሰርቻት ከሆነ ነጂ አውጣን ሲል ትንሽ ፈቀቅ አለች አሉ ነቢዩ። እያንዳንዳችን ምን ይዘናል ችግር ሲገጥመን ምናስታውሳ። አንደኛው ደግሞ ያ ረብ፣ አንድ ልጅ ነበረች፣ አንድ ቆንጆ ነች፣ ሞከረስ ያደርጋት እምቢ አለችው። ተቸገረችና መጣች፣ ድርሃሞችን ዲናር ሰጣትና ኦፕን አደረገችለት ልክ ነካ ላደርጋት ሲል አላህን ፍራ አላህን ፍራ እንዳትነካኝ በኒካብ የሆን እንጂ ስትለኝ፣ በድግ ብዬ የተነሳዋል። አያችሁ ተቋ በድግ ብዬ የተነሳው ገንዘቡን አልተቀበልኳትም አለ። እቺ ላንተ ብዬ ሰርቻት ከሆነ እስኪ ሲል ፈቀቅ አለቻሉ ነቢዩ። ሌላኛው መጣ ደግሞ ሰራተኞች ነበሩት፣ ያሰራል፣ ይከፍላል። ስከፍል አንደኛው እምቢ ብሎ ይሄዳል። ቆይቶ መጣና ደሞዜን ስጠኝ ሲል፣ ይሄ ሁሉ የተራባው ያንተ ነው፣ በአንተ ንብረት ነው፣ በደሞዝ ነው የተራባው፣ ውሰድ አልኩታል ምንም ሳያስቀር መጥቶ ትሄዳል። ለአንተ ብዬ ሰርቻት ከሆነችን ሲል ፈቀቅ ወጡ አሉ ነቢ ላ ላ ይሄው ለአላህ ተብሎ የሚሰራ ስራ ከጭንቅ ከተለያየ ነገር ፈረጃ ላህ ያመጣ ሪያ ሱማ ያለበሰው ይከስራል።